ጤና ይስጥልን፣ ውድ የሲዳማ ኒውስ አድማጮቻችን። በአትላንታ ጆርጂያ የሚኖሩ የሲዳማ ኮሚኒቲ አባላት የሲዳማ ክልልን ወቅታዊ ሁኔታ በተመለከተ የሰጡትን መግለጫ ጣቢያችን ለአድማጮቹ ያደርሳል። አብራችሁን ቆዩ። መግለጫው እንዲህ ሲል ይጀምራል። የሲዳማ ተወላጆችና መለው ኢትዮጵያውያን እንኳን ለ2017 ዓ ም ለሲዳማ ብሔር ዘመን መለወጫ ፍቼ ጨንበላላ ክብረ በዓል በሰላም አደረሰን እያለን የፍቼ ጨንበላላ በዓልን በሰሜን አሜሪካ የምንኖር የሲዳማ ዲያስፖራ ኮሚኒቲ አባላት ከተለያዩ ግዛቶች በአትላንታ ተገናኝተን በጋራ ሚያዝያ 11 2017 እንደ ኢትዮጵያን አቆጣጠር በደማቅ ሁኔታ ማክብራችንም ይታወቃል። የፍቼ ጨንበላላ ባህል የሲዳማ ህዝብ ከጥንት ጀምሮ የከዋክብትን እንቅስቃሴ ተከታትሎ የራሱን የቀንቀመር ወይም የካላንደር ቀርጾ ለዘመናት እያከበረ ከትውልድ ወደ ትውልድ እያሻገረ ያቆየውና ታላቅና ድንቅ ባህልም ነው። ይህን የከበረ ማስተዳደርና እንቁ ባህላችንን እሴቶቹን በጥንቃቄና በአግባቡ እንድመጠበቅ የሲዳማ ብሔራዊ ክልላዊ መንግስት በተቃራኒው እሴቶቹን በሚሸረሽርና በሚጻረር መልኩ ለፖለቲካ ፍጆታ እያዋለው መሆኑን የአደባባይ ሚስጥር ነው ሲል መግለጫው ገልጾ በክልሉ ያለውን መጠነ ሰፊ ችግሮች በአፊኒ ስርዓት ህዝቡን አቀራርቦና አወያይቶ እንደመፍታት ለገጽታ ግንባታ ወጣቶችን በማሰር ጎዳና ተዳዳሪዎችን፣ እና በከተማው የሚንከራተቱ ስርዓት ወጣቶችን ደግሞ በባሉ ወቅት በፖሊስ አስገድዶ በማሳፈስ ወደ ማጎሪያ ካምፕ በመውሰድ በዓሉን በዋናነት የባለስልጣናት ደጋፊዎች ብቻ ድጋፋቸውን እንዲያንጸባርቁበት ሁኔታዎችን በማመቻቸት የክልሉን ፕሬዚዳንት ፎቶ የያዙ ባነሮች እና ቲሸርቶች በማዘጋጀት ሰፊው ህዝብ ስሜቱን በነጻነት የሚገልጽበትን ቄጣላን እንዳይካሄድ በመገደብ አመራሩን ብቻ የሚደግፍ ይዘት ያለው ቄጣላን አቀናጅተው በማቅረብ ከባህሉና ከእሴቱ የሚጻረሩ ድርጊቶችን በመፈጸም ፍቼ ጨንበላላ ባዓልን ለራሱ የፖለቲካ ፍጆታ መዋሉ እጅግ በጣም አሳዝኖናልም አሳስቦናለም ሲል የኮሚኒቲው መግለጫ ያትታል። የዲያስፖራው መግለጫ ሲቀጥልም እንደ አንድ ለሲዳማ ባህልና እሴት እንደሚቆረቆር የማህበረሰቡ አካል እንደሚከተለው የአቋም መግለጫም ለመስጠት ተገደላል ሲል ባለ አምስት ነጥብ የአቋም መግለጫም አውጥቷል። በኢፌዴሪ ህገ መንግስት አንቀጽ 11 ንዑስ አንቀጽ ሁለት እና ሶስት ላይ በግልጽ መንግስታዊ ሃይማኖት አይኖርም መንግስት በሃይማኖት ጉዳይ ጣልቃም አይገባም፣ ሃይማኖትን በመንግስት ጉዳይ ጣልቃ አይገባም ሲል ከወራት በፊት ለነብዩ ዩጩፋ የተደረገውን መንግስታዊ አቀባበልም የኮሚኒቲ ማህበረሰቡ ተችቶ ህግ በመጣስ ከፍተኛ የሆነ በጀት በመመደብ ክልሉን ለክስረት ዳርገዋል ያላቸውን የክልሉ ከፍተኛ አመራሮችን ይቅርታ እንዲጠይቁም አሳስቧል። የአቋም መግለጫው ሲቀጥል ችግሮችን ከመቅረፍ ይልቅ በሚዲያ ላይ የተሳሳቱ መረጃዎችን በማሰራጨት ህዝቡን እያደናገሩ ነው ሲል የአቶ ደስታ ሌዳሞን አገዛዝ ከሱ የክልሉን መንግስት የሚቃረኑ ሀሳቦችን የሚያነሱ ግለሰቦችን በማሸማቀቅ በማሰርና በማሳደድ የሚፈጽመውን ጭቆና በአስቸኳይ እንዲያቆም መግለጫው እየጠየቀ ሀሳባቸውን በነጻነት በማንጸባረቃቸው ምክንያት ብቻ መብታቸው ተጥሶ የታሰሩ እንደ አርቲስት ኢትዮጵያ በቀለች አይነት ግለሰቦችንም በአስቸኳይ እንዲፈቱም ጥሪ አቅርበዋል። የኮሚኒቲ ባለ አምስት ነጥብ የአቋም መግለጫ ሲቀጥልም የሲዳማ ክልል ባለስልጣናት የፍቼ ጨንበላላ በዓል ሲከበር የፕሬዚዳንቱን ፎቶ በመለጠፍና ባነር በማሰራት ይህን ህዝባዊ ሀገራዊና አለም አቀፋዊ እንቁ ባህል ለራሳቸው የፖለቲካ ፕሮፓጋንዳ ፍጆታ መጠቀማቸውንም አጥብቆ መቃወሙን ገልጾ የሲዳማ ክልል መንግስት ፍትሀዊ በሆነ መንገድ ማስተዳደር ባለመቻሉና በመንግስት መዋቅር ውስጥ ባለው ብልሹ አሰራር ምክንያት ህዝባችን ለመልካም አስተዳደር እጦት፣ የልማት ተጠቃሚ አለመሆን፣ ለፍትህ መጓደልና መሰል ችግሮች በመዳረ እንዳረጉ እነዚህን ችግሮች በአስቸኳይ ሲዳማን ሀላሌ መሰረት ባደረገ መልኩ እንዲፈቱን ጠይቆ የክልሉ መንግስት ለሲዳማ ወጣቶች የስራ እድል እንዲፈጥርላቸውና ህገ መንግስታዊ መብታቸውን ተጠቅመው ሀሳባቸውን በነጻነት እንዲገልጹ መብታቸውንም እንዲያከብርላቸው አጥብቀን እንጠይቃለን ሲል ባለ አምስት ነጥብ የአቋም መግለጫውንም አጠናቋል። ሲዳማን ይውስም የህዝቡን መጠነ ሰፊ ችግሮች ተመልክቶ የክልሉን መንግስት በመተቸት መግለጫ ወጣው የአትላንታ ጆርጂያ ማህበረሰብን አድንቆ በተለያዩ ሀገራት የምትገኙ የሲዳማ ብሄር ተወላጆች የሲዳማ ህዝብ የመጥፋት አደጋ ከፊት ለፊት መደቀኑን ተረድታችሁ ከበላችሁት መሬቶች በላይ ማንነት ይቀድማልናል ለሰፊው ህዝብ ድምጻችሁን እንድታሰሙ ጣቢያችን ጥሪ ያስተላልፍላቸዋል። ሼር ኮፒ፣ ሊንክና ሪፖስት ማድረጎን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ።